ኢትዮጵያ በተፈጥሮ ሀብት ጥበቃና የስነ ምህዳር መራቆትን ለመታደግ የሚታዩ በርከት ያለ ስራዎችን ባለፉት ዓመታት በተግባር ስትሰራ ቆይታለች። በተለይ ይህ ስራ በአረንጓዴ አሻራ መርሃ ግብር ታጅቦ በርከት ያለ ውጤት የተገኘበት የተግባር ስራ ሆኖ እናገኘዋለን። ይህን የአየር ንብረት ለውጥ የመቀልበስና ተፈጥሮን በመጠበቁ ረገድ ኢትዮጵያ ከወሬው ይልቅ የተግባሩ ስራ ላይ ትኩረት ስለማድረጓ ጠቅላይ ሚኒስትር ዶክተር አብይ አህመድ ከቴክቶክ አዘጋጁ ሰለሞን ካሳ ጋር በነበራቸው ቆይታና በኢቢኤስ ቴሌቪዥን በተላለፈው መሰናዶ ላይ ተናግረዋል። ዓለም ላይ ኢንቫይሮንመንት አጀንዳ የግሪን ትራንዚሽን አጀንዳ የሳር ቅጠሉ ነው። የሁሉም ሀገራት የመሪዎች አዋቂዎች፣ የተመራማሪዎች ሁሉ አጀንዳ ነው። አስተውለ ከሆነ በየሁለት ዓመቱ ኮፕ እየተባለ የሚዘጋጅ ስለ ኢንቫይሮንመንት የሚወራበት ኮንፈረንስ አለ። እኔ እንኳን ሁለት ጊዜ ተሳትፌያለሁ እና በነዚህ ኮንፈረንሶች ላይ በጣም በብዙ ሺ የሚቆጠር ሰው የሚሳተፈው፣ በጣም በርካታ መሪዎች ይገኛሉ። ብዙ የሚያማምሩ ንግግሮች ይደረጋሉ። ብዙ ሰልፎች ይደረጋሉ። አንድም ሰው ችግኝ አይተክልም። የምናወራው ስለ ኢንቫይሮመንት ነው። ብዙ ንግግር ነው የሚደረገው፣ ግን ፕራክቲካሊ አክሽን የለም። ለዚህ ነው አክቲቪዝም ኢንቫይሮመንትን አይቀይርም አክሽኒዝም ነው የሚቀይረው የሚል ሀሳብ የምናራምረው። ብዙ ጊዜ አክሽን ያስፈልጋል። በንግግር ብቻ ነገር እየሆን ማንቃት ተገቢ ነው። ማንቃት ግን ማድረግ ከሌለበት ብቻውን ዋጋ የለውም። ጠቅላይ ሚኒስትሩ የኢትዮጵያ የአረንጓዴ አሻራ መርሃ ግብር በተጨባጭ አመርቂ ውጤት የተመዘገበበት የተግባር ስራ ለመሆኑ ማሳያዎቹ ሀሳብን ወደ መሬት በተግባር ለማውረድ በመሞከራችን ነው የሚልን ሀሳብ አንስተዋል። የእኛን ግሪን ሌጋሲ ከግሪን ወሽ ጋር አወዳድረን ብንመለከት እኛ 25 ቢሊየን ችግኝ እንተክላለን ብለን 32 ቢሊየን ችግኝ ተከል የለም። ሀምሳ መድረስ እንችላለን ብለን ባለፈው አመት አርባ ቢሊየን ችግኝ ደርሰናል። በዚህ አመት ወደ 7 እና ከዚያ በላይ ቢሊየን ችግኝ ዝግጅት እያደረገን ነው። በዚህ ክረምት ምን ጀምረው ማለት ነው። እና አጠቃላይ ጊዜው የሚያልቀው ከአንድ አመት በኋላ ነው። ያኔ 53 54 ችግኝ ኢትዮጵያ ብትተክል ከዚህ ውስጥ አስሩ አልጸደቀም ቢባል 40 45 ጸደቀ ማለት ነው። ይሄ በዓለም ላይ the biggest afforestation ነው። በዚህ ቁጥር ደረጃ ሰዎች ሳይከፈላቸው በነፃ ሚሊዮን ሰዎች ተንቀሳቅሰው ኢንቫይሮመንታቸው ለመጠበቅ የሰሩበት ሀገር የለም። እቺ ደ ሀገር ይሄን ማድረግ ይችላለች፣ ለምን? አይዲያ ሀሳብ በተግባር በዲቮሽን በመስራት ብቻ ነው የሚጨበጠው የሚል እምነት ሰነበረ። በዚህ የተፈጥሮ ጥበቃና አየር ንብረት ለውጥን የመቀርበ ሂደት ላይ ሀሳብን ወደ ተግባር ለማውረድ ያግዝ ዘንድ ህዝብን ማዕከል ያደረገ ስራ የተሰራበት መሆኑ ደግሞ ውጤቱን ስኬታማ እንደሚያደርገው የዘርፉ ምሁራን ይገልጻሉ። ተፈጥሮ ሀብታችንን የመንከባከብ ስራ ነው የሚሰራው። ይሄ የተፈጥሮ ሀብታችን ደግሞ አንደኛ የስነ አካላዊ የአፈርና ውሃ ጥበቃ የሚሰራው ነው። ይሄ በበጋው ወራት እንግዲህ የሚሰሩ የተለያዩ የተጎሳቆሉትን መሬቶች በተለያዩ የእርከን አይነቶች የማሰር ስራ የሚሰራበት ስራ ነው ማለት ነው። ይሄ እንግዲህ የሚሸረሸረውን የአፈር መጠን የሚከላውን የአፈር መጠን የመጠበቅ ስራ የሚሰራበት ነው። ሁለተኛ እንግዲህ ይሄው ላይ እንግዲህ በስነ ህይወታዊ የአፈር ነው አጥበቃ ስራ ተብሎ ደግሞ በክረምቱ የችግኝ ተከላ ይተከለበታል ማለት ነው። በእናችን እየወረደ እየወረደ ብዙ እጽዋቶቻችን እየጠፉ ተመናምነው አንዳንዶቹ ካንዳንድ ቦታ አትሊስት በሎካል ኤክስቲንክሽን የምንለው ከዛ ቦታ እስኪጠፉ ድረስ የሆኑበት ሁኔታ አለ። ይሄ ትልቅ ችግር ነው። ይሄን ችግር ለመመለስ አረንጓዴ አሻራ መርሃ ግብር ሁነኛ መርሃ ግብር ሆኖ ነው እየተተገበረ ያለው። ኢትዮጵያ በአፈርና ውሃ ጠበቃ ስራ እንዲሁም የአረንጓዴ አሻራን በተጨባጭ የገንዘብ በጀት ለማከናወን የሚያስችላትን ትኩረት ሰታ ጭምር እየሰራች ሲሆን፣ በተለይ የተጎዱ መሬቶች ማገገሚያ ልዩ ፈንድን በማቋቋምም ከወሬ የተሻገረ የተግባር ስራ ላይ ትገኛለች። የአረንጓዴ አሻራና የተጎዱ መሬቶች ማገገሚያ ልዩ ፈንድ ተቋቁሟል። ይህም ከአመታዊ በጀታችን ላይ ከዜሮ ነጥብ አምስት እስከ አንድ ፐርሰንት ያለውን ሀብት እያሰባሰበ ከናሽናል ገቢያችን ከናሽናል ሪቬኒያችን ይሄ ወደ ክልሎች ሄዶ ችግኝ ጣቢያዎች እንዲደገፉበት የለሙ ቦታዎች ይበልጥ እንዲለሙ እንዲደረጉበት፣ የማህበረሰባችን የኑሮ ዘዴ እንዲቀየር የሚያደርግ ሀብት ነው። ተጨባጭ ነው። ኤርጀንትም ነው ማለት ነው። ኢትዮጵያ በተፈጥሮ ሀብት ጥበቃ ዘርፉ የሰራችው ስራ እውቀትን መሰረት ያደረገ ሲሆን በተለይ ደግሞ በአርሶ አደሩ አካባቢ የነበሩትን የግንዛቤ ክፍተቶች በመሙላት ጭምር የአፈር መከላት ጥበቃ ስራን ውጤታማ በሆኑ መልኩም የማከናወን ስራን ሰርታለች። ለካ አፈር የሚታጠበው እኔ ስላልተንከባከብኩ ነው። በዚሁ ከቀጠለ አብሬ መጥፋቴ ነው። ይህን መያዝ የምችለውን ያክል መያዝ አለብኝ፣ መሬቴ ነው፣ አፈሬ ነው ብሎ ገበሬው ሞቶ ስራ መስራት በመቻሉ ለምሳሌ የአፈር መከላት በጣም ሲግኒፊካንት በሆነ መልኩ መቀነሱን የእጽዋት ሽፋናችንም ከፍ እያለ መምጣቱን የሚያሳዩ ጥናቶች እነ ወርልድ ባንክ ጭምር አሁን ኤንዲቪአይ የሚባል አንድ ይሄ ማሳያ አለ የግሪንነስ የመሬታችን ሽፋን ላይ ያለውን የአረንጓዴነት መጠን የሚያሳይ ማለት ነው። እነዛ እነዛ ጥናቶች ጥሩ ነገሮች እየመጡ እንደሆኑ እያሳዩ ነው። እንዲያውም ደግሞ ኢትዮጵያ ደግሞ ይህንን በመስራቷ የዓለም ሕዝብ ደግሞ ሊከፍላት የሚገባም ነው ማለት ነው። ምክንያቱም የሰራችው ስራ ለራሷ ብቻ አይደለም ለዓለም ሕዝብ ነው የሰራችሁና ስለዚህ የዓለም ሕዝብ ለኢትዮጵያ መክፈል አለባት ማለት ነው። ኢኮሲስተም ሰርቪስ የሚባል አለ በሳይንሱ በዛ መሰረት መከፈል አለበት ብለን እናስባለን።